ሀገር በማይንገዳገድ የኢኮኖሚ መሰረት ላይ ስትገነባ የዳበረ ፖለቲካና ዲፕሎማሲ ባህል ሲኖራት ብሎም በሁሉም ዘርፍ ፈርጣማ መሆን ስትችል በዓለም አቀፍ መድረክ ሚዛንን ጠብቆ የመቆምና የማይንገዳገድ ወጥ ስምን መትከል የሚያስችላትን ቁመና ታገኛለች። ዘርፈ ብዙ ነው ሚዛንን መጠበቅ። አጠቃላይ ግን በድምሩ አቅም ያለሽ ሀገር ሆነች መፈጠር ነው የፖለቲካል ኢኮኖሚውን፣ የዲፕሎማሲውን፣ የቀጣናውን፣ የሚኒተሪውን፣ የደህንነቱን በቀጣናው በአህጉሩ በዓለም ላይ የምታበረክቹ አበርክቶ የራስሽንም ጥቅም አስጠብቀሽ የሌሎችንም ጥቅም የምታከብሪ የሌሎችንም የራስሽንም ጥቅም ደግሞ አሳልፈሽ የማሰጪ ሆነች ትመጫለሽ። ተለዋዋጭ በሆነውና በየመስኩ ያሉ ተጽዕኖ ፈጣሪነት በኢኮኖሚ በፈረጠሙ ጥቂት ሀገራት መዘወሩ እንደ ኢትዮጵያ ላሉ የእድገት ጅማሮ ላይ ለሚገኙ ሀገራት ሚዛንን የመጠበቅ ጉዳይ አስቸጋሪ እንደሆነ ቢታመንም በኢኮኖሚ ጠንክሮ ራስን በማይናወጥ ሚዛን ላይ ማስቀመጥ ግን ምርጫ የሌለው የህልውና ጉዳይ ነው። የዚህ ዓለም እንቅስቃሴ ቀጠናዊውም ሆነ በሁሉም መንገድ በተለይ ይሄ አሰላለፉ ቀጠናዊ አሰላለፎች በጣም እየሰፉ ምልክቶች እየታዩ ይመጣሉና እነዚህ ቀጠናዊ አሰላለፎች ራሱ በየትኛውም አህጉር ላይ ያለ የቀጠናዊ አሰላለፍ አቅምንም ፍላጎትንም ጥቅምንም መሰረት ያደረገ ነው። የራስን ሚዛንና የዓለምን ሚዛን ላይ አስጠብቆ ለመሄድ የሚያስችሉ ጉልበትና አቅምን መፍጠር የውዴታ ግዴታ ሳይሆን የህልውና ጉዳይ ነው። ታዲያ በዚህ ረገድ ኢትዮጵያ በዓለም አቀፍ መድረክ ሚዛኗን ጠብቃ መጓዝ ይቻላት ይሆን? ህግም ከሰራ እዚህ የዓለም ውስጥ የዓለም ህግጋት የዩን ህግ ጋትም ከሰራ ደካማ ሀገሮች ላይ ነው። ይህ ደካማ ድሃ ከመባል ወጥቶ አሁን ጉልበተኛ ነን ሀብታም ነን ከሚሉ ሀገሮች ጋር ተገዳዳሪ ሆነ መስራት ነው። ተገዳዳሪ የሚያደርገን ደግሞ ብዙ እርሾዎች አሉ። ወደኋላ ያንን እና አሁን የምንሰራውን የምንለውጠውን የምናመጣውን ለውጥ ደምረን ተገዳዳሪ ሆነን ስንመጣ ራሳችን ብቻ ሳይሆን ለቀጠናውም፣ ለአህጉሩም ሚዛን አስጠባቂ ሆነን የአህጉሩም ፊታውራሪ ሆነን መሰለፍ ይጠበቅብናል። ኢጋድንም የበለጠ መጠቀም የምንችልበትን ሁኔታ ከተመቻቸ የአፍሪካ ህብረትም እንደዛው የአፍሪካ ችግር በአፍሪካው መፍትሄ የምንለውን ሁኔታ ሂደት ነው እና የምንነጋገረው ሚዛን ለማስጠበቅ የምንሄደው መንገድ ኢትዮጵያ ትልቅ ድርሻ ያላት ማለት ነው። እነዚህም በሙሉ ስናሰባስባቸው ዲፕሎማቶቻችንን በሚያደርጉት ሂደት እስካሁን ድረስ በሊግ ኦፍ ኔሽንም፣ በተባበሩት መንግስታትም፣ በአፍሪካ አንድነት ድርጅትም አሁን በአፍሪካ ህብረትም ቢሆን ትልቅ አስተዋጽኦ አላቸው። ኢትዮጵያ በዚህ ረገድ ውጤታማ የሚያደርጋትን ስራ ጀምራለች። ለዚህ ደግሞ በሁሉም መስክ የከፈተቻቸው የእድገት ምዕራፎች ማሳያ ናቸው የኢትዮጵያን ዲፕሎማሲ ወደ ተጽዕኖ ፈጣሪነት ያሻገረው በአባይ ወንዝ ላይ የተገነባው ታላቁ የኤሌክትሪክ ማመንጫ ፕሮጀክት መጠናቀቅ ለዚህ አንዱ ማሳያ ነው ግድቡ ከኤሌክትሪክ ማመንጫነት የዘለለ የኢትዮጵያን ተሰሚነት በዓለም አቀፍ ደረጃ ያሳየ የራሷን ሀብት በራሷ እጅ አልምታ መጠቀም የምትችል ሀገር መሆኗን ያስመሰከረ ነው ኢትዮጵያ ለዚህ የሚሆን ለዚህ የሚያበቃ ለዚህ የሚሆኑ ግብአቶች እንቅስቃሴዎችና ጥረቶች እየተደረጉ ነው ካልሽ፣ አንዱ በብዙ ነገር ፈተና ውስጥ የዲፕሎማሲያችን፣ የፖለቲካችን፣ የደህንነታችን ጉዳይ ሁሉ አንዱ አጀንዳ ሆኖ የነበረው ይሄ የዳሴ ግድብ ነው። ፋይሉን ቀይሮ ወደ ሌላ አቅም ሆኖ ተቀይሯል። ዝናቡን የሚዘንበው እኛ ጋ ነው። ለእኛ ብሎ ዝናቡን አዘነበልን ብለን ባንኩራራም እኛ ጋ ነው የሚዘንበው እና እኛ የተቋደስን ነው ለእነሱ የምንሰጠው እኛ የተራብን እነሱ ይጥገቡ የሚለው የፈጣሪም ስርዓት አይመስለኝም የሰውም ስርዓት አይነት አይደለም። እና ሚዛን ማስጠበቅ በዛ ይጀመራል ማለት ነው። እና የናይል ኢኒሼቲቭ ሂደት የሚዛን ማስጠበቂያ ሂደት ነበረ። ላለው ሚዛንን አስጠብቆ መዝለቅ ለመቻል የኢኮኖሚ የበላይነት በእጅጉ የሚጠበቅ መሆኑን የሚያነሱት ምሁራኑ፣ ቀይ ባህርን የማስመለስ ጥያቄና የኢትዮጵያን ከፍታ የሚያሳዩ ጅምር ታላላቅ ፕሮጀክቶቿን በስኬት ማጠናቀቅም ይጠበቃል ይላሉ። እንደ ሀገር እንደ ቀጠና ህልውና የሆነብሽን ደግሞ ይቃል የባህር በር ጥያቄ ማንሳትሽ ይሄንን ጥያቄ ማንሳት በቂ አይደለም። ይሄን ጥያቄ ስታስፈችውን ሲፈታና መልስ ሲያገኝና የባህር በር መብታችን ሲፈቀድና ስናገኘው ጉልበት፣ አቅም ያለህ ተደማጭ የምንሆን ዲፕሎማሲያችን ተደማጭ የሚሆን ፖለቲካችን ተሰሚነት የሚኖረው አለም ኢኮኖሚያችን ሁሉ አጠቃላይ ለዓለም ከራሳችን አለም አልፈን ለዓለም የምናበረክት የነበርን አሁንም የምንሆን አለም መሆናችን አለም ሲቀበለው ሲያምን ሲያምን ብቻ ነው። ወዶ ሳይሆን የምታሳዩ አቅምና ጉልበት እስካለች ድረስ አለም አለመቀበል አይችልም። ይህ ሲሆን በየጊዜው በሚመጡ ማዕበሎች የማይንገዳገድ በየወቅቱ ለሚቀያየር የዓለም ስርዓት የማይበገር በጠንካራ መሰረት ላይ የቆመችን ሀገር መገንባት ያስችላል።